ማንም ሰው እስከ እኔ ጋር መጥቶ መጣላት ይችላል። አንቺን አይመለከትሽም። የልጁን አይደለም የእናቱን የአያቱን ፎቶ ሚኪ የሚባለውን ዘገዝቅለታለሁ፣ አዋርደዋለሁ። ጦርነቱን ጀምሬያለሁ። እስቶፕ እንዳትይኝ እስቶፕ እንዳትይኝ። ውደት ለእኔ ብርቅ አይደለም። ሽያን አይወርቁ ሴት ነ ከክ አስጌ ቤት መጥቶ የሆነ ነገር አወራ አምኖት አፍሬድ ባይ ዘ ወይ አምኖት አፍሬድ ሮማን

ሮሚዬ አንድ እቃወማለሁ ሲኔ የምቃወማት ነገር እናትየው የምትለው ትተው ኮፒራይት አንፈልግም። እኛ ስማችን እንዲጠፋ አንፈልግም፣ በቃ እናትየው አይደለሽም አንቺ የምታስ እኔ የአንቺን አይምሮ እናትየው እኔ ላታለሰሚ የአንቺን አይምሮ እኔ ላይ አታንዘባርጊ አንቺ ምሰሚ፣ አይምሮ አለ እኔ እናትየው ነው የምላት፣ መብቷ ነው። አንቺ አቢባ ቤት አዳብት አንቺ ከሆን ነገር አለወይ? ማነሽ፣ ሰሚ ለምን ምትባሉ? አንዳቸ አክስት እየው አንዳቸ አጎት እየው ምንም ችግር የለም እኮ ይህ እኳ አጣላም፣ ማንም እኮ

እናስተዋለን እ ማ ላኪ የአርሰናል ማርያምን አልገባኝ። አርሰናል ማሪያ ላኪልኝ ያለሽ ላካ ሳቢ ከላክ ይላክልሃል። አምስት ሺቶ አምሳ ነው ያለበት። ሀገር የት እንደሆነ አይታወቅም። የፖስታ ጨምረበት ከፍላለ ይላክልሃል። ዋናው መላ። በነገራችን ሮሚ በጣም ሰው እያቀበትሽብን ነው፣ ለምን? ኮሜንት ላይ የአርሴናል ባንዲራ ሲሉ አርሰናል ማ እኔ ላይ ይሄንን ቲሸርት ማንም አበሻ አድርጎት ካያችሁ እኔ አንድ ሺህ ፓውንድ እሰጠዋለሁ። ይሄ ማሊያ እኔና ሄነሪ ብቻ ነው የምንለብሰው። ዋ ዳሲ የለም የተሰራው ሁለት ነው ለእኔና ለሄነሪ ብቻ ነው።

ይቅርታልሽ፣ እንጂ እንዴት ነሽ? አለሁልሽ። ሰላም ናችሁ እንዴ? ኧረ አልቀልድም። ምንም እኮ ያገባው ያልኩት እኔ ስለሌላቸው እያወራ ያለውን ከዛ ባሌማ ስለ ቁንጅና እየተወራ ገባውና ቆንጆ ነው ባለ ያልኩት ምን አገባው ምን

ሮሚ እንዳለ ወርደዋል። አቡ ትምህርት እኔ አልነካሁም። ሻዬ ቀደው አሁን የመጣው እኔ አላቅም። እኔ ወሬኛ አለኝ። አረ ሮሚ እኔ አያገባኝም። በዚህ በኪራ የመጣ የፈለገ ነገር ይነሳብኝ